አይ ግዕዝ ናቸው። ቃላቶች እኮ የግዕዝ ናቸው። ገጽ አሁን ፊት ማለት ጥርስ፣ ድድ አያችሁ፣ ግዕዝ ናቸው። ግዕዝ ነው። እድ ለምሳሌ አሁን ገጽን ያዝ። ርዕስም ራስ ነው። ርዕስ ማለት ይህ በደም አሁን ገጽ ፊት ማለት ለምሳሌ ብዙ እነዚህ ከተማ የሚያስሚያሱ ሰዎች የገጸ ምድር እንትኖች ይባላል። ገጸ ምድር የምድርን ፊት የምድርን እንትን የሚያስቡ የሚያሳምሩ ማለት ነው። ገጸ ምድር፣ ከርሰ ምድር የሚባላል ከርስ ወድ ነው። ከርስ ወድ ነው። ከርሰ ምድር ደግሞ ሲባል ተቀላጭ የከርሰ ምድር ውሃ ይባላል። ከከርሰ ምድር ምድርም ግዕዝ ነው። ከርስ ግዕዝ ነው። ከርሰ ምድር ማለት ከምድር ወድ ሆጅ ምድርም ሆዳ ከሆዳ ከውስጥ ተቆፍሩ የሚወጣ ውሃ ማለት ከርሰ ምድር ከዛ የተገኝ ነገር ማየት ብ ይችላል። ማንኛውም ነገር እደ ጥበብ ሲባል ሰማላሽ ጥበብ ግዕዝ ነው። እድን እጅ ግዕዝ ነው። ተግባረ እድ ሲባል አለ እድ ስራ ማለት ነገር ይባላል ነው። ያን ርዕስን እንይዝና እንጨርሳለን።

አለቆች አለ አሁን አረስተ ዜና ሲጣል ማለት ነው። ዜና አረስተ ዜና፣ አይ ዜናም፣ ግዕዝ ወሬ ማለት ወሬ፣ ዜና፣ የምስራች ዜና። ዜና ሲባል ወሬ ነው፣ ቁም ነገር ያለው፣ የሚበሉ የሚተነተኑ፣ አረስተ ዜና ብሎ ዜና አቅራቢ ዜና አቅራቢ፣ አቅራቢ ግዕዝ ነው።

ሰላም ለክሙ ኩልክሙ ፍቁራነ ግዕዝ ዛሬ ክፍል ሶስት ሀብተ ግዕዝ ወይም ደግሞ የግዕዝ ስጦታዎች፣ ግዕዝ ለዓለም ያበረከታቸውን ቃላት ዛሬ ክፍል ሶስት ደርሰናል። ክፍል ሶስት ዛሬ እናያለን የተወሰኑ ቃላትን እዚጋ ቀደም ብዬ ጽፍ ያለው እነሱን ዛሬ በደንብ እናያለን ማለት ነው። ሀብተ ግዕዝ ያው ከዚህ በፊት እንደተነጋገርነው የግዕዝ ስጦታ ማለት ነው። የመጀመሪያው ምንድነው ሐመር ሐመር ሐ። ይሄ ይሄ በነገራችን ላይ ይሄ አሁን ሞክሼ የሚባል ፊደል የለም፣ እናያለን። ይሄ ድምፅ ራሱ የጠነከረ የጉሮሮ ድምፅ ነው፣ ሐ የሚባለው። ሐመር አሁን ሐመር ሲባል መርከብ ማለት ነው። መርከብ። ድሮ ትዝ ቢለን ከሆነ የሆነ ዘመን የሆነ ሐመር የምትባል መኪና ነበረች። ሐመር መርከብ ነው፣ ቦታ ማለት ሐመር የሚባል አይደለ። ሌላው ደግሞ ሐመልማል ነው። ሐመልማል ልምላሜ ለመለመ ለመልማ ለመልም የሚል ግስ አለ። ሐመልማል ድምላም የሰው ስም እንደ ሐመልማም የምትባል እንትን አለች፣ የሰው ስም ነው። ሐብል ሐብል ወይ ደሞ ሐብል ገመድ ነው። ሐብል ማለት ገመድ ነው። የወርቅ ሐብል የብር የየምን የምን ሐብል ይባላል። ዋናው ገመድ ማለት ነው። ገመድነቱ ያው የወርቅም የምንም ሊሆን ይችላል። አንገት ላይ የሚታሰር አንገት ላይ የሚታሰር ማለት ነው። ይሄ ሐብል ይባላል። ሐሰት እንግዲህ ይሄን ስንማር ትምህርት ላይ ብዙዎቻችን እናቃለን። እውነት ወይም ሐሰት ማለት መለሱ። ሐሰት ሐሰት ሲጻፍ ጊዜም እንደዚህ ነው። ሰው እንደፈለገ ይጽፋል። ስላልተም ሐ በዚህ ነው መጻፍ ያለበት። ሐሰት ውሸት ማለት ነው። ሐሰው ዋሸ ውሸት ማለት ነው። ሐተታ ሐተታ ደግሞ ይባላል። ሐተታም ስንበለ ሰምተናል። ምርመራ ማለት ነው። ምርመራ፣ ሐተተ ሐተተ መረመረ፣ ፈለገ። ምርመራ፣ ፍለጋ ተብሎ ይተረጎማል። ሐተታ እንደዛ ነው ትርጉሙ። እሺ እንቀጥል። ሐኪም አሁን ይሄን እናቃለናል። ሐኪም ግ ሐከመ ሐከመ አከመ ሐኪም ውስጠዘ ነው። ለሴትም ለወንድም እንጠቀመዋለን። ሌላ ሕክምና ይባላል። ሕክምና ሕክምና ምንም እንትን የለውም ሕክምና ወስደሃል ምናምን ይባላል። ሕክምና ራሱ ትር በራሱ በቁም ነው የምንጠቀመው። እንቀጥል። ሐይቅ ሐይቅ ይባላል። ጥልቅ ያለው እንትን ነ አሁን እንትና ሐይቅ ብዙ ሐይቆች እንግዲህ የጎብና ቂሶች ታቃላቸው። ሐይቅ እንደዚህ ነው የሚጻፈው። ያው ስሙን እናቆላችሁ። እልቀት ያለው ባህር ነው። ወደብ ሊባል ይችላል። ወደብ ሲባል ደግሞ ምንድን መርከብ የባህር ጥጋ ጥግ፣ መርከበኞች ወይም ደግሞ መርከብ የሚቆምበት ቦታ ነው። መርከብን በነገራቸው ላይ ግዕዝ ነው። ረከብ ያገኘ፣ መርከብ መገናኘ፣ መርከብ ሁሉ ነገር የሚያገናኝ ነገር። መርከብ የሚቆምበት ወደብ ይባላል። አማርኛ አይደለም፣ ግዕዝ ነው። ደሴት ደሴት ይባላል። ደሴት ማለት በባህር የተከበበ ሀገር ሊሆን ይችላል ቦታ ሊሆን ይችላል፣ ደሴት ይባላል። ባህር ውዚ ይታወቃል አለ ውቅያኖስ፣ ማዕበል፣ ሞገድ ምኑን ጠርተን እንዘልቀዋለን? እንዳለ ግዕዝ ናቸው። ሐዘን ሐዘን ሲጻፍ እንደዚህ ነው። ሐዘን ምን ማለት? ትካዜ። ትካዜ ውስጥ ገብታል አትዘን እንላለን። ሐሴት ሐሴት እሱም ደስታ ማለት ነው። ሐሴት ሲጻፍ እንደዚህ ነው። ሀ ይህ ሐሴት የሚባሉ ሰዎች ካሉ የሚጻፈው እንደዚህ ነው። ብዙ ጊዜ ለሴቶች ፍስሃ ፍስሃ ደስታ ማለት ነው። ተፈስሃ ደስተኛ፣ ደስተሰኛ ተደሰተ ፍስሃ ጥሬዘር ነው። ፍስሀ አለ። ሀሴት ምዕላር ትባላለች። እሱን ዝርዝሩን ወደፊት ነው የምናየው። ሀሜት ሀመ አማ ሀሜት፣ ሀሜት ያው ማመት ሰው ቡጨቃ በሀገራቸው ቡጨቃ ይባላል። ሀሞት ሀሞት ምላቃለን ምንም ፈታዋለን ሀውልት ረምኝጠ ምን ሀሳብ፣ ሂሳብ። ይኸውልህ እኮ ግዕዝ ነው። እንዳለ ጊዜው ነው። አማርኛ ይመስላል። እሺ። ሂስ አለ የሆነ ነገር ይሰጥና ሂስ ማለት የሆነ ትችት ማለት ነው አይደለ? ወቀሳ፣ ነገር ምን ምንጠቅ ሂስ አለ። የለም ህልም ሂስ ብለናል። ህልም ይታወቃል። ያው ህልም ማለት አለም፣ አለመ፣ ህልም። ያው ሰው በህልሙ ተኝቶም እንደዚህ ህልምና ራእይ ይለያያል። በነገራችን ላይ እሱንም ማምጣት ይችላል፣ ግን በቦታው ስለምናመጣው ህልም አለ፣ ራእይ ደግሞ አለ። ራእይ ይህ እይታ ማለት። ህልምና ራእይ ይለያያል። ህንጻ፣ ህንጻ እንደዚህ ነው። ሐነጻ አነጽ ህንጻ ማለት የታነጽ ተላልቅ ፎቅ ምናምን አፓርትመንት ህንጻ ይባላል። ህፃን፣ አቤት፣ አቤት፣ ህፃን፣ ህፃን ነው። ህፃናት፣ ህፃን ለዚህ ምሎ ግዕዝ ነው። ህፃናት አጣበቀ፣ ህፃን ከዚህ ጋር፣ ህፃናት ደግሞ ሲበዛ በብዙ ማለት ነው። ህፃናት ሲሆን የብዙ ይናሉ ይሄን ድምፅ የራሱ አለ ቅድም ብያችኋለሁ። ህፃናት መዋዕለ ህፃናት ሲባል ሰምታችኋል። ህፃናት የሚቆዩበት ቦታ አሁን ከዚዎች መዋዕለ ህፃናት ሁለቱም ግዕዝ ናቸው እኮ አፀደ ህፃናት አያቸው ድንቅ እኮ ነው። መዋዕለ ህፃናት ማለት ህፃናት የሚውልበት ቦታ ማለት ነው። በቃ ህፃናት የሚውልበት የሚማሩበት ቦታ ነው። መዋዕለ ህፃናት ይባላል። አፀደ አጸደ ህፃናት ደግሞ ሲሆን የህፃናት እንትን ቦታውን ሲናገር ነው። ቦታው አጸድ ማለት ቦታ ነው። የህፃናት ቦታ ህፃናት የሚውሉበት፣ ተመሳሳይ ነው። ሀሳቡ አንድ ነው። ህዳሴ መታደስ ማለት ነው። ህዳሴም ግዕዝ ነው። አደሰ አደሰና ህዳሴ ጥሬ ዘር ነው። መታደስ ማደስ መታደስ ይላል። እንምጣ፣ ህይወት ህይወት ህይወት የሚባል ስም አለ። ምዕላድ ናት። ህይወት ያው ህይወት ምን ተደም መኖር አይደል? መኖር ትርጉም የለውም። ህይወት እሺ። ህዋስ ህዋስ ታውቃላችሁ? ሆሳ ምን ልግሳለ ህዋስ ህዋስ ምንም እንትን ይሄ ነው መቼም አንፈታውም። ይሄን ህዋስ በነጠላ ህዋሳት በብዙ ይናል። አምስቱ የስሜት ህዋሳት ይያል። በአካባቢ ሳይንስም ትመራላችሁ መምህራኑ። ህዋስ ቆይል አጻጻፉ እንደዚህ ነው የሚጻፈው። ህዋስ ይሄ ነው። ህዋስ ህዋሳት በብዙ ነው። አካል አካል ምንድን ነው? ይሄ እኮ ነው፣ ግዕዝ ነው። አካላት በብዙ ነው። አባል አባላት። አየ አባልም አካል ነው። እነዚህ በነገራችን ላይ ሶስቱም የስምን እንጂ የትርጉም ልዩነት የላቸው። ይሄን ነው የሚገልጸው። በቃ አካላትም አባልም እዋስም ይባል። አባለ አባለ ዘር ይባላል። ለምሳሌ አባለ ዘር። አየ ይህ ግዕዝ ነው። ብልትም በነገራችን ላይ ግዕዝ ነው። ምንም እንትን የለውም። ዘርዝረን አንጨርስም። ይሄ እንዳለ ብልትም አካል ነው። ይሄ ክፍል ሶስት ነው። እንግዲህ ያን ያን አሁን ያሃን ያሃን ነው ዛሬ ያየ ለማየት የሞከር ነው እንጨምራለን መሰያልን እንሄዳለን። እግረ መንገዳችን እነዚህ እንትኖቹ እንዴት እንባሉ አሁን ባሃ የሚነሱ ናቸው። ያው ሁላችንም እነዚህ ነገሮች እንጠቀማለን ግን የግዕዝ ቃላት መሆናቸውን አናስተውልም ወይም ደግሞ የነገርንም የለም። ስለዚህ ይሄን ሁሉ እያወቅን ነው እስከዛሬ። የዛሬ የነበረን ቆይታ ይህን ይመስል ነበር። በይነዛ ጽናይ ክሙኒ ቤዱሰክሙ ሰናይ ሶቤ ይኩነና